ምን ፈልገው ነው እንደዚህ ያለውም አልገባኝም። ምን ፈልገው ነው እናቶች ወጣት ይሞታል፣ እናቶች ያለቅሳሉ። ምን ለማለት ተፈልገው ነው አላውቅም። እኛ ቅድም ገልጫዋለሁ። ለማስፈራራት ታስቦ ከሆነ እንዲያውም እልህ ነው የፈጠረው፣ እልህ ነው የፈጠረው። ይምጣ ከፈለገ ይምጣ ነው ይባሉ ማስፈራራት ታስቦ ከሆነ አይሆንም። ለማስፈራራት ከሆነ ማስፈራራት አይቻልም። ኢንፋክት ያኔ ወዲያው በብዙ ሰው ጋ የተፈጠረው ስሜት ምንድን ነው? ቁጣ ነው የተፈጠረው። ይምጣ ይምጣ የሚል ነው። ይምጣ የፈለገው ያል የሚል ነው የገጠመው በእያንዳንዳችን ምንድን ነው እያለ ያለው ሰከንድ ብለህ ከማየት በፊት የሚፈጠርብህ እንትን አለ። የት ለመድረስ ነው የሚል በጦርነት ያለፈን ህዝብ ማስፈራራት ደግሞ ተገቢም አይመስለኝም። አይሆንም። እንዴት ምን አይነት ድፍረት እንደሆነም አልገባኝምና እዛ ላይ ሰከን ቢባል ጥሩ ይመስለኛል። ድንፋታው የትም የሚያደርስ አይደለም። አንድ የሚፈይደው የለም። ማንስ ተይዞ ነው እንደዚህ የሚባለው? ይሄ የኢትዮጵያ መከላከያ ኃይል እኔ የኢትዮጵያ መከላከያ ኃይል ሳስበው፣ እንጃ በቅዠትም የኢትዮጵያ መከላከያ ኃይል እዚህ መጥቶ ሲተኩስ ማየት አልችልም፣ ይቅርና የእውነት? በቅዠት ዝም ብሎ ባልሆነ በህልምህም ልታየ የማትፈልገው ነገር ነው። የራሱ የኃይልም ተጠቅሜ እንትን አድርጋለ ቢል የኃይልም የራሱ ቀይ መስመሮች አሉት። ቀይ መስመሩን ይሻገረዋል የሚል እምነት የለኝም። ባይሆን ንግግሩም ኋላ ስህተት መሆኑ በውስጣቸው ተገንዝበውት ይሆናል። የኤርትራ ህዝብ እንግዲህ መሬቱን አንፈልግም ማለት ህዝቡን አንፈልግም፣ መሬቱን ነው የምንፈልገው፣ ህዝቡን ጨርሰዋለን፣ ባህር ውስጥ እንጨምረዋለን ወደ ሲባል የነበረ ህዝብና ህዝብ ነው እና ፕሬዚደንት ኢሳያስም ለዚህ ለኤርትራ ጠላት የሆነ ስርዓት ይታገል የነበረ ድርጅት ይኖር የነበሩ ናቸው እና ተመልሰው እዚህ አደርጋለሁ ቢሉ እንግዲህ የኤርትራ ህዝብም እንዳልጠፋ ያውቃሉ። የትግራይ ህዝብም የተለየ አይደለም። ቢያብሩ ቢተባበሩ የትግራይ ህዝብ ላይ ጥላቻ ሊጨምር ካልሆነ በስተቀር ይፈይደው ነገር የለም። ምናልባት የኤርትራ ፕሬዚደንት መጥተው ተጋግዘን ካሉም እንግዲህ ለራሱ ሌጋሲ አያስብ ማለት ነው። ግን የሆነውም የፈለገው ትብብር ቢበረከትለትም አንድ ኢሳያስ ይቅርና አስር ኢሳያስ ይዘው ቢመጣም ዝም ብሎ እንደዚህ አይነት አንበረክካለሁ አስለቅሳለሁ የሚል ነገር አይሰራም።